በመጽሐፍ ቅዱስ ትንቢተ ሕዝቅኤል መጽሐፍ ላይ እግዚአብሔር ለሕዝቅኤል ከተናገረው የተወሰደ የዳቦ አሰራርን መሰረት ያደረገ የዳቦ አይነት ነው። አንተም ስንዴንና ገብስን ባቄላንና ምስርን ጤፍንና አጃን ወደ አንተ ውሰድ፣ በአንድ ዕቃ ውስጥም አድርገህ እንጀራ ጋግር፣ በጎንህ እንደተኛበት ቀን ቁጥር 390 ቀን ትበላዋለህ ይላል ትንቢተ ሕዝቅኤል መጽሐፍ ምዕራፍ አራት በቁጥር ዘጠኝ ላይ የሚገኝ ጥቅስ ነው። አራት ዋና ዋና ለስኳር በሽታ ታማሚዎች ተመራጭ የሆኑ የዳቦ አይነቶች፣ ዳቦ የደም ስኳር መጠን ሳይረብሽ እንዴት ነው መጠቀም የምትችሉት? ለስኳር በሽታ ታማሚዎች ተመራጭ የሆኑ የዳቦ አይነቶች። ለብዙ ሰው ዳቦ መተው በጣም ከባድ ነው። ዳቦ መተውም ደግሞ ግድ አይደለም። ትክክለኛውን የዳቦ አይነት መምረጥ የደም ስኳርን ለመቆጣጠር ጭምር ሊያግዛችሁ ይችላል። ዳቦ ውስጥ ያለውን ነገር እንጂ ስሙ ሊያስፈራችሁ አይገባም። በዛሬ ቪዲዮ ጤናማ ዳቦ ከገበያ እንዴት መምረጥ እንደምትችሉ እና መውሰድ የሌለባችሁ ወይም መራቅ ያለባችሁን የዳቦ አይነቶች እንዲሁም የደም ስኳር መጠናቸውም ሳይረብሹ ዳቦ እንዴት መጠቀም እንደምትችሉ ነግራችኋለሁ። ዶክተር ደስታ ነኝ። እንደዚህ ትምህርታዊና ጠቃሚ የሆኑ ጤና መረጃዎችን ለማግኘት እና ለመከታተል ሳብስክራይብ አድርጉ። ቪዲዮን ከወደዳችሁ ደግሞ ላይክ፣ ጥያቄ ካላችሁ በኮመንት አሳውቁኝ። ይህንን ቪዲዮ ደግሞ እጅግ በጣም የሚፈልጉ ሰዎች ስለሚኖሩ ሼር በማድረግ ተባበሩ። አንዳንድ የዳቦ አይነቶች ለስኳር በሽታ ታማሚዎች ለምን ይከለከላሉ? ዳቦ በዋናነት ካርቦሃይድሬት ነው። ይህ ማለት በውስጡ ስኳር አለ ማለት ነው። ካርቦሃይድሬቶች ወደ ሰውነታችን ውስጥ ሲገቡ በፍጥነት ወደ ግሉኮስ ወይም ወደ ስኳር በመቀየር የደም ስኳር መጠናቸውን ከፍ ሊያደርጉ ይችላሉ። የደም ስኳር መጠን ለረጅም ጊዜ ከፍ ብሎ በሚቆይበት ወቅት ከውጭ የወሰዳችሁት ወይንም በሰውነታችን ውስጥ የሚገኘው ኢንሱሊን ስኳሩን ወደ ቅባት በመቀየር ውፍረታችሁን ሊጨምር ይችላል። ወይንም በሰውነታችሁ ክፍል፣ በጉበት፣ በጡንቻ እንዲሁም በቆሽቱ ውስጥ ቅባት እንዲከማች በማድረግ የደም ስኳርን የመቆጣጠር ጥረታችሁን ሊያወሳስብባችሁ ይችላል። ስለዚህ ዳቦም ይሁን ሌሎች ስኳርን በብዛት የያዙ ምግቦች የሚከለከሉበት ዋና ምክንያት ይሄ ነው ማለት ነው። አራት ዋና ዋና ለስኳር በሽታ ታማሚዎች ተመራጭ የሆኑ የዳቦ አይነቶች አንደኛ፣ መቶ ፐርሰንት ከሙሉ ጥራጥሬዎች የተሰሩ ዳቦዎች ወይም 100% ሆል ግሬን ብሬድ ምንላቸው። ጥራጥሬዎች ከማሳ እንደተሰበሰቡ ወይንም ምንም አይነት ለውጥ ሳይደረግባቸው ሆል ግሬን ወይም ሙሉ ጥራጥሬ በመባል ይታወቃሉ። እነዚህም እንደ ገብስ፣ ጤፍ ሊሆን ይችላል ማሽላ፣ ቡኒ ሩዝ፣ አጃ የመሳሰሉት ናቸው። አንድ ጥራጥሬ ሙሉ ነው ለማለት ሶስት ክፍሎችን ሙሉ መያዝ ይኖርበታል። የውጨኛው ክፍል ይሄ ብራን የምንለው በተለይ ፋይበርና ቫይታሚን የመሳሰሉትን የያዘ ነው። የውስጠኛው ኢንዶስፐርም በብዛት ስታርች የያዘ ነው። ሌላው ደግሞ ጀርም የምንላት ጤናማ ቅባትና ፕሮቲን የያዘች ነች። ፋይበር ሆድ እንዲሞላ እና የመጥገብ ስሜት እንዲሰማችሁ በማድረግ ቶሎ ቶሎ እንዳትበሉ በመከላከል የሰውነት ክብደትን፣ የስኳር መጠንን ለመቆጣጠር ወይም ለመከላከል የሚረዳ የምግብ ክፍል ነው። ጥራጥሬዎች በፋብሪካ ወደ ነጭ ዱቄት ሲቀየሩ ይህ የላኛው ከፍተኛ የሆነ ፋይበርን የያዘው ክፍል ስለሚወገድ በጣም አስፈላጊ የሆኑ ፋይበር፣ ቫይታሚንና ሚነራሎች አንድ ላይ ይጠፋሉ። ለዚህ ነው በፍርኖ ዱቄት የሚሰሩ ነጭ ዳቦ፣ ኬክ፣ ሩዝ፣ ፓስታ እና ሞኮሮኒ የመሳሰሉት ለስኳር በሽታ ታማሚዎች የሚከለከሉት ወይም የማይፈቀዱት። ማለት ሁለተኛው የዳቦ አይነት የብቅል ዳቦ ወይም ስፕሮቴድ ግሬን ብሬድ ምንለው እንደ ስንዴ፣ ገብስ፣ ምስር ወይም አጃ ያሉ እህሎችን ካበቀሉ በኋላ አድርቆ በማስበጨት የሚሰራ የዳቦ አይነት ነው። ማብቀል ሂደት ስታርች እንዲቀንስና የፕሮቲንና የፋይበር መጠን እንዲጨምር ያደርጋል። ጥቅሙም ከባህላዊ ዳቦ ጋር ሲነጻጽር የካርቦሃይድሬት መጠናቸው አነስ ያለ፣ የፋይበርና የፕሮቲን መጠን ደግሞ ከፍ ያለ እንዲሁም የግላይሴሚክ ኢንዴክስ አቶ ዝቅተኛ የሆኑ ዳቦችን እንዲፈጥር ያደርጋል በዚህ ዳቦ ምድብ ውስጥ አንድ የታወቀ ዳቦ አለ። ሂዚኬል ብሬድ፣ ሂዚኬል ዳቦ ብላችሁ ልትረጉም ትችላለ። በተለይ ውጭ ሀገር በጣም የተለመደ ዳቦ አይነት ነው። ይሄ በመጽሐፍ ቅዱስ ትንብተ ሂዝቅኤል መጽሐፍ ላይ እግዚአብሔር ለሂዝቅኤል ከተናገረው የተወሰደ የዳቦ አሰራርን መሰረት ያደረገ የዳቦ አይነት ነው። በዚህ ቦታ ያለውን ጥቅሱን ብናነብ አንተም ስንዴንና ገብስን ባቄላንና ምስርን ጤፍንና እና አጃን ወዳንተ ውሰድ፣ በአንድ እቃ ውስጥም አድርገ እንጀራ አጋግር፣ በጎንህ እንደተኛበት ቀን ቁጥር ሶስት መቶ ዘጠና ቀን ተበላዋለ ይላል። ትንቢተ ሕዝቅኤል መጽሐፍ ምዕራፍ አራት ከቁጥር 9 ላይ የሚገኝ ጥቅስ ነው። ይሄንን ጥቅስ በማድረግ በተለይ ባደጉት ሀገራት ዳቦ እነዚህን የተጠቀሱ እህሎችን በማቀላቀል ዳቦ ይሰሩታል። ይህ ዳቦ ኢዚቅኤል ብሬድ ይባላል። ብዙዎቻችሁ በውጭ ሀገር በብዛት የሚገኝና ታዋቂ የሆነ ዳቦ ሲሆን በሀገር ውስጥም በቀላሉ ልታዘጋጁት ትችላላችሁ። የማዘጋጀት ሀሳብ ካላችሁ የሚያስፈልጉ የእህልና የጥራጥሬ አይነቶችን ዝርዝሮች እነግራችኋለሁ። በብቅል ወይም የበቀለ የስንዴ፣ የገብስ፣ የምስር፣ የሽምብራ፣ የድፍን ምስር ዱቄት ይፈልጋል። እነዚህን ማቀላቀል ነው። ከፈለጋችሁ የዚህ በተቀመጠው ሬሽዮ ልታቀላቅሉ ትችላላችሁ። ከዛ ደግሞ ሁለት ሾርባ ማንኪያ የተፈጨ ተልባን ትጨምሩበታላችሁ። እንዲሁም ሌሎች ግብአቶች የሚጨመሩ ይኖራሉ እዚህ ውስጥ ለምሳሌ ንጹህ የወይራ ዘይት፣ ጨው፣ ግፊት ከሌላችሁ ጨውን ማካተት ትችላላችሁ። ከዛም እርሾ መጨመር፣ ውሃ ጨምራችሁ ማቀላቀል፣ በምትፈልጉት ዳቦ መጠን የ ሊጥ መጠን ከፍ ዝቅ ማድረግ ብቻ በቂ ነው ማለት ነው። ስለዚህ እነዚህ ግባቶች በሀገራችን ውስጥ ስለሚገኙ ዳቦ መስራት ከፈለጋችሁ እነዚህን ግባቶችን አቀላቅላችሁ መስራት ትችላላችሁ ማለት ነው። ሶስተኛው የዳቦ አይነት የገብስ ዳቦ ነው። ገብስ በተፈጥሮ ዝቅተኛ ግላይሴሚክ ኢንደክስ ካላቸው እህሎች ውስጥ የሚመደብ ሲሆን የገብስ ዳቦ የደም ስኳርን ከመቆጣጠር በተጨማሪ የኮሌስትሮል መጠንን ለመቀነስ የሚረዳ የፋይበር አይነቶች ቤታ ጉልኳን የሚባሉትን ይዟል። ገብስን የተመለከተም ከዚህ በፊት ገብስና የስኳር በሽታ ብዬ የሰራሁት አንድ ግሩም የሆነ ቪዲዮ አለ። እሱን ይሄንን ሊንክ በመጫን ገብታችሁ ልታዩት ትችላላችሁ ማለት ነው። አራተኛው የዳቦ አይነት ሙሉ የአጃ ዳቦ 100% whole oat bread ልትጠቀሙ ትችላላችሁ። አጃ ልክ እንደ ገብስ በቤታ ግሉካን በፋይበር የበለጸገ ነው። ይህ ፋይበር በአንጀት እንደ ጄል በመሆን የደም ስኳር መጠን ለመቆጣጠር ያግዛል ማለት ነው። አጃ እና ስኳር በሽታ ብዬ ከዚህ በፊት የሰራሁት አንድ ጥሩ ቪዲዮ አለን። ሊንኩን ይህንን በመጫን ገብታችሁ ልትከታተሉ ትችላላችሁ ማለት ነው። እንዴት ትክክለኛ የዳቦ አይነት መምረጥ ትችላላችሁ? አንደኛ ከገበያ ወይም ከስቶር ዳቦ በምትገዙበት ጊዜ መጀመሪያ ማድረግ ያለባችሁት ነገር ብኖ ኢንግሪዲየንት ወይም በዳቦ ውስጥ ያለው ነገር መመልከት ይኖርባችኋል። የተዘረዘሩ ግብዓቶች 100% ሙሉ ጥራጥሬ ወይም 100% ሙሉ እህል መሆን ይኖርባችኋል። በዳቦ ውስጥ የሚገኘው ፋይበር መጠን ደግሞ ከሶስት ግራም በላይ መሆን ይኖርባቸዋል። እንዲሁም ደግሞ ተጨማሪ ስኳር ወይም ሶዲየም መጠኑን መመልከት ይኖርባቸዋል። ብቻ ምንም አይነት የስኳር አይነት ያልተጨመረበት ዳቦ ቢሆን ይመረጣል። ካልሆነ የስኳሩ መጠን ከሶስት ግራም ያነሰ መሆን ይኖርበታል ማለት ነው። መውሰድ የሌለባችሁ የዳቦ አይነቶችና ምክንያቶች አንደኛ ነጭ ዳቦ ዋይት ብሬድ ነው። ይህ ዳቦ ከሞላ ጎደል ምንም አይነት ፋይበር በውስጡ የሌለው ግላይሴሚክ ኢንደክስ ከፍተኛ በተለይ ከሰባ አምስት በላይ በመሆኑ የደም ስኳር መጠናቸው ልክ እንደ ንጹህ ስኳር ከፍ ሊያደርግባችሁ ይችላል። ሁለተኛው ባለ ብዙ እህል ብዙ ጥራጥሬዎች የተቀላቀለባቸው የዳቦ አይነቶች ወይም ማልቲግሬን ብሬድ የሚባሉ አሉ። እንዲሁም ባለ ቀለም ዳቦዎች አሉ። እነዚህን ዳቦ አይነቶችን ማስወገድ ይኖርባቸዋል። ማልቲ ብሬድ የሚባሉት ዳቦ አይነቶች በውስጣቸው ያሉ ጥራጥሬዎች አብዛኞቹ ፕሮሴስ የተደረጉ ወይንም በፋብሪካ የተቀነባበሩ አይነቶች ናቸው። ሆል ግሬን ባለመሆናቸው የደም ስኳር መጠናቸው ሊረብሽባቸው ይችላል ማለት ነው። እነዚህን ማስወገድ ይኖርባቸዋል። ሶስተኛው የዳቦ አይነት የሩዝ ዳቦ ወይንም ሌሎች ስታርች ምግቦች፣ ድንችም ጭምር የሚሰራ የዳቦ አይነት አለ። እነዚህን የዳቦ አይነቶችን ማስወገድ ይኖርባችኋል ማለት ነው። ዳቦ የደም ስኳር መጠን ሳይረብሽ እንዴት ነው መጠቀም የምትችሉት? የተወሰኑ ቲፕስ ወይም ዘዴዎችን ነግራችኋለሁ። አንደኛው መጠን መቀነስ ነው። ምንም ያክል ጤናማ ቢሆኑም ዳቦ በብዛት መመገብ የደም ስኳር መጠናችሁን ከፍ ሊያደርግባችሁ ይችላል። ስለዚህ በአንድ ምግብ አንድ ትንሽ ቁራጭ ወይም የእጅ መዳፍን የምታክል ዳቦ የምትጠቀሙ ከሆነ የደም ስኳር መጠናችሁን ላይረብሽ ይችላል። ሁለተኛ፣ ዳቦ ብቻውን ከመብላት ይልቅ ከአንዳንድ ጤናማ ከሆኑ ፕሮቲንና ቅባት ምግቦች ጋር አቀላቅላችሁ መጠቀም ይኖርባችኋል። ምክንያቱም ይህ ጥምረት ስኳር መጠን ለመመጠን ወይም የደም ስኳር መጠን ከፍ እንዳያደረግባችሁ ያግዛል ማለት ነው። ሶስተኛ፣ አትክልቶችን መጨመር አትክልቶች የፋይበር መጠናቸው ከፍ በማድረግ የተሻለ የደም ስኳር መጠን እንድትቆጣጠሩ ያግዛቸዋል። በአራተኛ ደረጃ ከላይ የተጠቀሱ ጤናማ አይነት የዳቦ አይነቶችን መጠቀም። ዳቦዎችን ራሳችሁ የምትሰሩ ከሆነ የኮመጠጡ ወይም ፈርመንትድ የሆኑ ዳቦ መሆን ይኖርባቸዋል። በስድስተኛ ደረጃ ከምግብ በፊት ሎሚ ወይንም አፕል ሲደር ቪነገር መጠቀም ከምግብ መልስ የሚታየው የደም ስኳር መጠናችሁን ከ20 እስከ 30% እንዲቀንስ ሊያግዛችሁ ይችላል። በተጨማሪም ደግሞ ሎሚ ወይም አሲድነት ያላቸው ምግቦች የኢንሱሊን የመስራት ብቃትን ስለሚያግዙ ጭምር ነው። ስለዚህ ትክክለኛውን ዳቦ መምረጥ የደም ስኳር መጠን ለመቆጣጠር ምን ያክል ወሳኝና አስፈላጊ እንደሆነ በዛሬ ቪዲዮ አይተናል። ቁልፍ የሆኑ ነገሮች ዳቦ መቶ ፐርሰንት ሙሉ ጥራጥሬ መሆን አለበት። በፋይበር መጠን ከፍ ያሉ እና እንዲሁም ደግሞ ዝቅተኛ ግላይሰሚክ ያላቸው የዳቦ አይነት መሆን እንዳለባቸው አይራን ይሄ ቪዲዮ ከረዳውት ላይክ፣ ለተጨማሪ ጠቃሚ የጤና መረጃዎች ደግሞ ሳብስክራይብ አድርጉ። የዛሬን ቪዲዮ አበቃው። ሌላ ጊዜ ደግሞ በሌላ ቪዲዮ እስከማገኛችሁ ድረስ መልካም ነው ሁሉ ተመኘው።